እንዴት አምሽታችኋል? ተመልካቾች፣ የቲቪ 57 የቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎችን እነግራችኋለሁ። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁ ኑ ነው የተሟላ የማክሮ ኢኮኖሚ ማሻሻያው የኢትዮጵያ የፋይናንስ ዘርፍ ጤናማና ስኬታማ እንዲሆን አድርጓል ሲሉ የብሔራዊ ባንክ ገዢ ማሞ ምህረቱ ተናገሩ። በአዲስ አበባ እየተካሄደ የሚገኘውን የኢትዮጵያ የፋይናንስ ፎረም አስመልክቶ በትናንቱ ምሽቱ የኢቲቪ 57 እንግዳ የነበሩት የብሔራዊ ባንክ ገዢው በፋይናንስ ዘርፉ የተለያዩ ለውጦች እየተስተዋሉ መሆኑን ገልጸው የመንግስት የልማት ድርጅት የመንግስት የግምጃ ቤት ሰነድን ለመግዛት መቻሉ ትልቅ ለውጥ ነው ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከመንግስት የመንግስትን በጀት ፋይናንስ ለማድረግ የመንግስት የግምጃ ቤት ሰነድ ግዢ ያከናውኗል። ይህም ትልቅ እምርታ ነው። ለምንድን ነው ትልቅ እምርታ የምንለው? እስካሁን ድረስ ባለው አካሄድ የመንግስትን የግምጃ ቤት ሰነድ የሚገዙ ተቋማት የጡረታ ተቋማትና ባንኮች ብቻ ነበሩ። ለመጀመሪያ ጊዜ ከጡረታ ተቋማትና ከባንኮች ውጪ የመንግስት የግምጃ ቤት ሰነድ በመንግስት የልማት ድርጅት ግዢ ተከናውኗል። የኢትዮጵያ ኢንቨስትመንት ሆልዲንግ የሰባት ቢሊየን ብር የሚደርሱ የመንግስት ግምጃ ቤት ሰነድ ዛሬ ግዢ አከናውኗል። እንደሚታወቀው የኢትዮጵያ ብሔራዊ ባንክ የመንግስት የፊስካል ኤጀንት ስለሆነ የኢትዮጵያ የሚኒስትር ኦፍ ፋይናንስን ወክሎ የሰባት ቢሊየን የግምጃ ቤት ሰነድ ሽያጭ ለኢትዮጵያ ኢንቨስትመንት ሆልዲንግስ አከናውኗል። ገዢው አክለውም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ መግባቷ የፋይናንስ ዘርፉን ጤናማ ማድረጉን ገልጸው ማሻሻያው ያስቀመጣቸውን ግቦች እያሳካ መሆኑንም ተናግረዋል። የዋጋ ሁኔታን በማረጋጋት ረገድ፣ የውጭ ምንዛሪ ግኝትን በማስፋት ረገድ እንዲሁም የፋይናንስ ዘርፉን የተረጋጋ እንዲሆንልን በማድረግ ረገድ ሰፊ ስራዎች ተሰርተዋል። እንግዲህ ከዚህ የማክሮ ሪፎርም ውስጥ አንደኛው የፋይናንስ ዘርፍ ላይ የተደረጉ የሪፎርም ስራዎች ናቸው። በዚህ ረገድ አንደኛ የኢትዮጵያ ፋይናንስ ዘርፍ የተረጋጋ እንዲሆን የኢትዮጵያ ባንኮችን ካፒታል ለመጨመር ለማጠናከር ስራዎች ተሰርተዋል። በዚህ ረገድ የኢትዮጵያ ንግድ ባንክ ካፒታልን የበለጠ ለማሳደግ ስራዎች ተሰርተዋል። ከዚህ በተጨማሪ የፋይናንሻል ሴክተር አካታችነት ላይ እንዲሁ ተጨማሪ ስራዎች ተሰርተዋል። ይህም በመሆኑ በአሁኑ ሰዓት የኢትዮጵያ ፋይናንስ ዘርፍ በሚያበድረው ብድር፣ በሚሰበሰበው ቁጠባ፣ በአጠቃላይ ጤንነቱ አስተማማኝ ሁኔታ ላይ ያለ እንደሆነ መናገር ይቻላል። ይህም አንደኛው የተሟላው የማክሮ ኢኮኖሚክ ሪፎርም ፋይዳ እንደሆነ መናገር ይቻላል። ባለፉት ሰባት ዓመታት የኢትዮጵያ የውጭ ዕዳ ጫና ከጥቅል ሀገራዊ ምርት አንጻር ከነበረበት 30 በመቶ ወደ 13.7 በመቶ መውረድ መቻሉ ተገለጸ። በተያያዘው በጀት ዓመት መተግበር በተጀመረው የተሟላ ማክሮኢኮኖሚ ማሻሻያ ኢትዮጵያ ከውጭ አበዳሪዎች የ3.5 ቢሊዮን ዶላር የዕዳ ክፍያ የማራዘም ዕድል አግኝታለች። ዋለሌን ታምር በኢትዮጵያ ባለፉት ሰባት ዓመታት ከተመዘገቡ ስኬቶች መካከል በዕዳ ቅነሳ ላይ የተገኘው ውጤት አንዱ መሆኑ ይጠቀሳል። በማክሮ ኢኮኖሚ ማሻሻያ የሀገሪቱን የዕዳ ጫናን ለማቃለል ያስቻሉ የተለያዩ አሰራሮችም በመንግሥት ተግባራዊ ተደርገዋል። ከፍተኛ ወለድ ያላቸውን የውጭ ብድሮችን ባለመውሰድና ከበዳሪዎች ጋር በተደረጉ ዲፕሎማሲያዊ ጥረቶች የዕዳ ጫናን መቀነስ ተችሏል። በእነዚህና በሌሎችም የሀገር በቀል ኢኮኖሚ ማሻሻያ እርምጃዎች የኢትዮጵያ ኢኮኖሚ በሀገር ውስጥና በዓለም አቀፍ ደረጃ ያጋጠሙ ፈተናዎችን ተቋቁሞ ተከታታይ እድገት አስመዝግቧል። ከተለያዩ ሀገራት የተበደር ነው። በተለይ ደግሞ አንድ ቢሊየን ዶላር አካባቢ የሚሆነው ደግሞ ያመጣ ነው። ኮሜርሻል የሆነ ብድር እንደሱ አይነት ፋይናንሲንጎች ወደፊትም፣ ኢኮኖሚው እነዚህም ፋይናንሲንጎች ማግኘት መቻል አለበት። ግን እነዚህ ኢንቨስትመንቶች እነዚህ ብድሮች ኢንቨስት የተደረጉበት ቦታ ላይ ውለው ፕሮዳክቲቭ ሆነው የወጣባቸውን ኢንቨስትመንት ከመመለሳቸው በፊት የመክፈያ ጊዜያቸው ሲደርስ ኢትዮጵያ ተጨማሪ ብድር ካፒታል በምትፈልግበት ጊዜ ዴት ሰስቴነብሊቲያችን ሊሚቱ ጋር ደርሶ መበደር አስችሉ የሚባል ደረጃ ደርሶ ነበር። በተለይ ደግሞ ኮንሴሽናል የምንላቸውን ዝቅተኛ ወለድ ያላቸውን የብድር መጠኖች የምናገኝበትን ነገር ቢ ለሁለትና ለሶስት ዓመታት ለዛ ስንዘጋጅ ስንደራደር፣ ምክንያቱም ብዙ ሴ የለንም እዛ ላይ ብዙ መብት ስለሌለን መደራደር አገር ውስጥ ደግሞ ያለብንን የብድር ጫና የኤክስፖርት መጠን ማሳደግ ስለሆነ፣ እኔ ጠቅለል ሳረገው ባለፉት የተወሰዱ የማክሮ ማሻሻዮች ፋይናል የምናስባቸውን የኦቨሮል የማክሮ ኢኮኖሚክ የዜጎችን የኑሮ ሁኔታ ለማሻሻል የተወሰዱት ትልልቅ እርምጃዎች ናቸው። ከሀገራዊ ለውጡ በፊት የዳ ጫና የኢትዮጵያ ኢኮኖሚ አንዱ ስብራት ነበር። ለዚህ ችግር በተተገበሩ የማሻሻያ ስልቶችም የውጭ እዳ ከጥቅላ ሀገራዊ ምርት ከነበረበት 30 በመቶ አሁን ላይ ወደ 13.7 በመቶ ወርዷል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የእዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄኛው በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄደ ይሆናል። ይሄ የእዳ ጫናችንን በመቀነስ ረገድ በዚህ አመት በጣም ትልቅ ውጤት የመጣበት አመት ነው ማለት ይቻላል። ኢትዮጵያ በሪፎርሙ ሰባት አመታት ከፍተኛ ወለድ ያለውን እና የንግድ የሚባለውን የውጭ ብድር አልወሰደችም። ከአበዳሪ አካላት ጋር በተደረገ ውይይትም የዕዳ ሰረዛና የዕዳ ሽግሽግ ወይም መክፈያ ጊዜ እንዲራዘምላት ተደርጓል። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገርስ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ ሶስት ነጥብ አምስት ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይሄም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የእዳ ሰረዛም መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ኢትዮጵያ ባለፉት የለውጥ ዓመታት ከ10 ቢሊዮን ዶላር በላይ የነበረባትን የውጭ ዕዳ ከፍላለች። ለቀጣዩ ትውልድ ዕዳ አናወርስም በሚል መንግስት በያዘው መርህ ሀገራዊ ሀብትን ውጤታማ በሆነ መንገድ መምራትና ከውጭ የሚገኝ ፋይናንስ በአግባቡ ለማስተዳደር ትልቅ ትኩረት ተሰጥቷል። በኦሮሚያ ክልል ተግባራዊ በመደረግ ላይ የሚገኘው የማር ልማት ኢኒሽቲቭ የዘርፉን ምርት ከማሳደግ አልፎ ሰፊ የስራ ዕድል ለመፍጠር ማስቻሉ ተገለጸ። በክልሉ በኢሉ አባቡር ዞን የገበያ ትስስር በመፍጠር ከንብ ሀብት ልማት የሚገኘውን ኢኮኖሚያዊ ጥቅም በማሳደግ ላይ ያተኮረ የማር ልማት ኤግዚቢሽን ተካሂዷል። ሚፍታ አብዱል ቃድር ተጨማሪ አለው። በኦሮሚያ ክልል እምቅ የተፈጥሮ ሀብት ከሚገኝባቸው አካባቢዎች አንዱ በሆነው በኢሉ አባቦር ዞን ጥራት ያለው የተፈጥሮ ማር በስፋት ይመረታል። የዞኑ አርሶ አደሮችም በዘመናዊ ቀፎ በመጠቀም በአመት እስከ ሶስት ጊዜ ማምረት መቻላቸው ተጨማሪ የገቢ ምንጭ እንደፈጠረላቸው ለኢቲቪ ገልጸዋል። ወጋቴኒ ኪሎግራማ በአንድ ዓመት እስከ 250 ኪሎ ግራም ማር ብቻ ሳገኝ ነበር። አሁን ግን በዘመናዊ መንገድ አስብቼ በመስራቴ በሁለት ዙር እስከ አንድ ቶን ድረስ አግኝቻለሁ። በአመት የማላገኘውን አሁን በአንድ ዙር ማግኘት ጀምሬያለሁ። ድሩ ገሩ የሮ ጎርሳው ጉማሲናርጋ ቀደም ሲል የባለሙያ ድጋፍ ሳናገኝ በባህላዊ መንገድ ስንሰራ ስለነበር ድካም እንጂ ትርፋል ነበረ። አሁን ግን በዘመናዊ መንገድ በመስራታችን ውጤታማ ሆነናል። በዞኑ ለማር አምራቾች የገበያ ትስስር ለመፍጠር ታስቦ የማር ኤግዚቢሽን ተካሂዷል። አውደ ርዕዩም ምርታቸውን ለማስተዋወቅ እና ለመሸጥ እንዳያገዛቸውም አርሶ አደሮቹ ተናግረዋል። ኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ ለንብ ሀብት ልማት የተሰጠው ትኩረት የዘርፉ ምርት እንዲጨምርና ለዜጎች ሰፊ ስራ እድል እንዲፈጠር ማስቻሉን ገልጸዋል። የማር ልማትን ማዘመን በመቻላችን ከአሁን በፊት ከአምስት ሺህ ቶን በታች የነበረው ዓመታዊ የማር ምርት አሁን ላይ ወደ አስራ ሦስት ሺህ ቶን ከፍ እንዲል ተደርጓል። በዘርፉ ከዘጠኝ ሺህ በላይ ለሚሆኑ ዜጎችም የስራ ዕድል ተፈጥሯል። የኦሮሚያ ክልል የግብርና ቢሮ ኃላፊ አቶ ጌቱ ገመቹ እንደገለጹት ከማር ልማት የሚገኘውን ኢኮኖሚያዊ ጥቅም ለማሳደግና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ የተያዘውን ግብ ለማሳካት እየተሰራ ይገኛል። የማር ልማት ኢኒሽቲቭ ተግባራዊ ከተደረገ ወዲህ በተገኘው ስኬት ማህበረሰቡ ከማር ልማት ተጠቃሚ መሆን ጀምሯል። በየዓመቱ ከ1.5 ሚሊዮን የሚበልጥ ዘመናዊ የማር ቀፎ እየተሰራጨ ይገኛል። ይህ ደግሞ ከፍተኛ ምርት እንዲገኝ አስችሏል። በኦሮሚያ ክልል በተያዘው ዓመት ከ140 ሺህ ቶን በላይ ማር ለአገር ውስጥና ለዓለም ገበያ ለማቅረብ ታቅዶ እየተሰራ እንደሚገኝም ተገልጿል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ ነኝ። መልካም ምሽት ይሆንላችሁ።